የመንግስት አለ የመንግስት አለ የመንግስት አለ አለችን ማማዝን አሸናንተ አብረሀም፣ ምን ነው ሸዋ ዛሬ ስተናደድከው የምሬ ነው። ምንም በጣም የተናደድከው ለምንድ ነው የተናደድከው? ለምንድነ የተናደ እንዲነካሽ አልፈልግም አለም እንዴ፣ እንዲነካሽ አልፈልግም፣ እጁ አንቺ ላይ እንዲያስቀምጥ አልፈልግም፣ እንዴ፣ ንክት እንዲያደርግሽ አልፈልግም አለ። በቃ ባል ማለት እንዲህ ነው፣ ለሰው ልጅ አያስነካም። ለሌላ ወንድ ማለት ነው እጁ እንዲያስቀምጥብሽ አልፈልግም ብሎ እንግዲህ ግግም እያለ ነበረ። ሩተየ ግን ትታው ሄዳል። ሰላም ሰላም፣ ቤተሰብ እንዴት ዋላችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ዛሬ በፈቃደኝነት ነው የተጀላለጣችሁ። አቤት ጭቅጭቃችሁ፣ እንዴት ደስ እንደሚል፣ እንዴት አባዶ ደስ እንደሚል። ግን ግን ሩታዬ ማለት ነው ይሄ ልጅ ወደዛ መልሽ ይሁና። እርጉዝሽም ከመሆንሽን አንጻር ሁለታችሁ ተጀላለጡ፣ ሁለታችሁ ተሞላለጡ። እባካችሁ እኔ መሞላለጫችሁና መጀላለጣችሁ እፈልገዋለሁ፣ ግን ሁለታችሁ ብቻ ስትሆኑ ነው። አንቺ እንዴ እናንተ ሰምታችኋል ወይ? ሳልሰማችሁ እጅሽ እን እንደዚህ እንዲያስቀምጥብሽ አልፈልግም አላት። ማንንም እኔን ልትበቀይ ከሆን እንደዚህ ማምጣት የለብሽም። ለምን አመጣሽብኝ አላት ማለት ነው ልጁ ልጁ። በነገራችን ላይ ለበቀልም ለምንም የመጣ አይመስለኝ ዝም ብሎ ነው የመጣው እንጂ ስራ ሊሰራ ነው የመጣው እንጂ ለሌላ ነገር አይደለም። አብርሃም የሰው ሚስት ሊያገባ አይችልም። ሩታም ባሌ ነው አላለች፣ ፍቅረኛ ነው አላለች። ምንም አላለችንም። ቪዲዮ ብቻ ነው የተሰራለን። ቪዲዮ ብቻ ነው ያየነው። ከዛ ውጭ ምንም አላየንም። ቪዲዮ ላይ ራሱ አንኳር ነገር አላገኘንም። ዝም ብሎ ቪዲዮ ያየነው ማለት ነው ነው ከዛ ውጭ እኛ ራሱ ሩታዬ፣ አብርሃምን ትተሽ ወደዚህ ለመመጣሽ ብለን ፍትህ ለአብርሃም እንል ነበረ። ነገር ግን የለም የለም፣ ትናንትና ቪዲዮ ላይ የተላላጥሽብኝን ይበቃኛል። ይህንን አከላቀጥለዋል እንዳንድ ልጅ በነገራችን ላይ ውድ ቤተሰብ ማለት ነው፣ የፈለገ ስራ ሚሆን የፈለገ ነገር ቢሆንም ማለት ነው፣ ወንድ ልጅ ሚስቱ ስትነካበት አይፈልግም በጭራሽ። ሚስቱ በቀና ብሎ በሙሉ አይነ ራሱ እንዲታይበት አይፈልግም ማለት ነው። እኔ እንደዚ አይነት ሰው ይመቸኛል። አዎ እኔ በማና እየሻትልኝ ወንድሜ ማለት ነው። ሚስቱ ማን ቀና ብሎ እንዲያይበት አይፈልግም፣ እና ከዛ ሄዶ ይደባደባል ነበረ ነበረ አሉ ነው። እኔ ያላየሁም በአይነ ኢትዮጵያ ስለሆነ እኔ ያላየሁም። እና እንደዛ ነው እንጂ ሌላ ነገር አይደለም። ሌላ ያው እጇን ሲጎትት ነበረ፣ ወደ ቤት ተመለሽ፣ ወደ ቤት ግቢ እያላት ነበረ። እንዴ ሌላ ወንድ ስታመጣ በቃ እና ይቀጥ ብለሽ ግቢ እድን እናሽቃብጥ ጋይ ሲበቃ አሽቃብጡ የምሬ ነው ብላችሁ ግን ከዚህ ልጅ ጋር ሄደች፣ ከዚህ ልጅ ጋር ወጣች፣ ከዚህ ልጅ ጋር ገባች፣ ከዚህ ልጅ ጋር እየኖረች ያለችው ምናምን ብላችሁ ወይም ደግሞ እናንተ የምትመጡበት አንፈልግም ወይም ደግሞ ተመልካች ራሱ እንደዛ እያላችሁ ከሆነ ማለት ነው ተሳስታችኋል። የምር ዶንቆሮ ናችሁ ማለት። ሩታ ሄዳ ከልጁ ጋር እየኖረች ነው ወይም ደግሞ አዲስ ህይወት ጀምራ ነው እርጉዝ ሆና እንደዚህ የምትሉ ከሆነ ድንቁርና ነው ይሄ። ንቁ ንቁ፣ በተኛችሁበት ተነሱ። የትኛውም እርጉዝ ሴት ከሌ ሌላ ወንድ ጋር ልትላላጥ ምንም ልት- አትችልም። አብሮ ይወጣሉ አብሮ ቪዲዮ ይቀርጻሉ አብሮ ይመለሳሉ። ሶሪ አም ሶሪ እኔ አይመረቀደኝም ምን አገባኝ? እኔ እኔ ሴትን ልጅ ስትንቋሸሽ አይመቸኝም። እና በተፈጥሮዋ ሴትን ልጅ ሴት ልጅ ላይ በጣም ይከብዳል። እና ወንድ ልጅ ሲሆን ይቀላል ማለት ነው ገባችሁ? ወንድ ልጅ ሲሆን የምር ይቀላል። ወንድ ልጅ ዛሬ ፈቶ ነገ የማግባት አቅሙ አለሁ ቢያገባም ለሱ መስሎም አይታየውም። ሴት ልጅ ቅስሟ ስብርብር ይላል። እና ሴት ልጅ ላይ ደግሞ ይከፋል እንደዚህ አይነት ነገር ስለዚህ ይህ እንግዲህ እንደዛ ብላችሁ እናተም እንዳመጡ ተመልካችሁም ደግሞ እንደዚህ ብላችሁ እንድትናገሩ አልፈልግም ማለት ነው። ያው እቻ ያለኔ እናንተ ድራማ አረ በላው። እኔ ማን ይሰማኛል? አሁን እኔን ማን ይሰማኛል? አረ ባካችሁ በቃ አቁሙ። አብረሀምና ሩታ ይሄንን ነገር አቁሙ። ወላይ እዛው እዛው በቃ ሂጅ። ይደብራል፣ የምር ይደብራል። ይሄን እንትታችሁ በሌላ ነገር ማምጣት አቃታችሁ እንዴ? እርጉዝ ባትሆን ነበረ እሺ እንል ነበረ፣ ችግር የለውም ስሩ እንላችሁ እንፈቅድላችሁ ነበረ። ግን ያስጠላል፣ የምር ያስጠላል። እንዳትመጡ በዚህ እኔ እውነት ለመናገር ሄደች፣ ከእሱ ጋር ነው የምትኖረው፣ እንደዚህ ነው ብላችሁ ከመጣችሁ የምር እኔ እኔ እንጃ እኔ በእናንተ መልሼ የራሱ ቪዲዮ ምሰራ አይመስለኝም የምር ምክንያቱም ያልሆነ ነገር ስለሆነ እርጉዝም ሆና ሴት ከሴትን ከመሆኑ አንፃር ይሄንን ክስቶ ጋ ነው ያለችው፣ ወይም እሱ ጋ ሄዳ እናንተም ልትሰሩት አችሉም። አሁን ትላንትና ፓርቲቱ ነበረው፣ የት ወሰዳችሁት ያንን ምሳ? አይበላችሁበትም በነገራችን ላይ። እኔ የፈራሁት ነገር ነበረ፣ ጋይስ ያንን ምሳ ሲበሉ ምናምን፣ ብቻ የሆነ የሆነ ነገር ይፈጠራል ብዬ ነበረ። ጉርሻ ምናምን ይኖረ የለም ሰው ሲበላ ይጎራረሳል። ሀገራችን ምንድን ነው የሚባለው ልማዱ ነው የሚባለው ወይስ ምንድን ነው? እና እንደዚ አይነት ነገር ይኖራል። ጥያቄ ልሞትላችሁ፣ እሱ ደግሞ የለም የለም። ከዛ በኋላ ፈጣሪ ና አመሰገንኩኝ ማለት ነው። ሲለቀቀ ምሬ ነው የምላችሁ ነው። ያን ቀርቶ ሌላ ሲመጣልን እና ለማንኛውም ይህን ነገር ይቅርባቸው እባካቸው። ወደ ራሳችሁ ተመለሱ። ስርዓት የሚባል ነገር አለ። ስርዓት ራሳችሁ፣ ስርዓትን ይዛችሁ ራሳችሁ አስከብሩ፣ ቤተሰቦቻችሁን አስከብሩ። አሁን ሩታ እንድርጉስ ሆነሽ ልጁም የሱ ነው። እች አለሌ አለሌ! የማይሆናችሁ እናንተ ናቸው። ምድረ ዶን ቆሮ፣ የማይገባችሁ የሚሰራውን ነገር። አንዳንድ ልጆች ደግሞ እኮ የሌላ ደጋፊ እኮ ናቸው የሚሳደቡት። ረ ጀግኖች ናቸው የእኛ ግሬስ ፋሚሊ፣ የብሬ ነው ብላችሁና ሰሞኑን አብረሃም ሴት ይዞ ሲመጣ በእርግጥ ሁሉም ተናግሮታል። ለምን ይሄ ምናምን ምናምን እኛ ራሷ አሽቃበጥነ ጎጋይ ሳሽቃበጥን እኔ አሁን ሲበዛ ነው የምሬ ነው ብላችሁ መረር ብዬ ተናገርኩኝ። እኔ ልናገር አልፈልግም፣ ስራ ነው እንደዚህ ነው እንደዚህ ነው ልል አልፈልግም። ነገር ግን በዛ ኋላስ እርጉዝ ናት። እርጉዝ የሆነችን ሰዓት እንደዚህ እንደዚህ ሲበል ጠሩ አይደለም። ነገ ቀን ልጃቸው አድጎ ያይዋል፣ ይሄ ቪዲዮ ገባቸው። ነገ ቀን እናቴ እርጉዝ ነበረች እንደዚህ እንደዚህ አይነት ነገር ይሄ ነበረ፣ ታዲያ አባቴም እንደዛ ሊል ይችላል እንዴ? ኧረ ተው፣ ኧረ ተው። አንድ የዛሬ ልጆች እኮ ሰው ቤት ሄዶ ካደገ ራሱ አባቴ የትኛው ነው ይሄን ነው ይሄ ነው ብሎ ጥርጣሬ ይገባበታል እኮ እንኳን እናንተ እንደዚህ አይነት ቪዲዮ ሰርታችሁ ለቃችሁ አይቶላችሁ ልጃችሁ። ትቀልዳላችሁ። በማይቀለደው አትቀልዱ፣ የምር በማይቀለደው አትቀልዱ። በሕይወታችሁ ነው እየቀለዳችሁ ያለ በተመልካች አይደለም። እናም በተመልካች አይደለም፣ ተመልካች ምንም አይሆንም። ተመልካች ዛሬ ትክክል ነገ ትክክል አይደለም የሚል ትውልድ ነው። ወይም ደግሞ ጥፋትም ይዘህ ትክክለኛ የሚዘህ ነገር ስትመጣ ትክክል ብሎ የሚያጨበጭብል ህዝብ ነው ያለው እና ወደ ራሳችሁ ብትመለሱ፣ ባይነኝ ነኝ ለእኛ ብላችሁ ሳይሆን ለራሳችሁ ማለት ነው። ራሳችሁን አስከብሩ። ሩታየ አንቺ ያው እኔ ምን አገባኝ ለማንንም የማስረዳት እንትን የለኝም አለች፣ ማንንም የማስረዳት ግዴታ የለብኝም እያለች ነበረ። ማንንም የማስረዳት ግዴታ የለብሽም። ማንንም መፍራት የለብሽም። ማንንም ወደኋላ ሊያደርግሽ አይችልም። ነገር ግን ሩታዬ በታስረጅንም እኛ እንረዳሻለን። ባትነግሪንም እኛ እናውቃለን። ውስጥሽን እንረዳለን። ሁለታችን ውስጣች እኮ እንረዳችኋለን። ያው ዩቱበር ከመሆናችሁ አንጻር እኛም ደግሞ ከስር ከስር ለቃቃሚዎች ስለሆነ እንረዳለን። የምሬን ነው የምላችሁና ይሄ ነገር ግን አይሆንም አይሆንም። እኔ እውነት ለመናገር ሌላ ነገር ይዘው ከመጡ ጋይስ ስርዓታቸው እንዲይዞ ማስያዝ ነው እንጂ እንዚ ለምን እንደዚህ አደረግሽ አንተ እንደዚ አንተ እንደዚህ ከዚህም በኋላ ከመሳደብ ጽድት ያደርገኝ የምሬ ነው የምላቸውና ስርዓት የሚባል ነገር አለና ያው አብርሽ ዛሬ ኢንስታግራም ላይ እንደዛ ፖስት አሁን ደግሞ ቪዲዮ የሚመጣ ሌላ አሁን ነጌ ምንድነው የምታመጡብን ሩታ ምንድነው የምታመጪብን ነጌ ያው ሄዳችኋል አብርሃም ብቻው ነው የቆመው እዛ ጋ እሺ ነጌ ምንድነው የምታመጡብን ረ ለልጃችሁ ሰቡለት፣ ረ ለልጃችሁ ሰቡለት። የምር ለቤተሰብ ቤተሰብ እራሱ እኮ የሆነ ነገር ይላል። እናንተ እስከ ዛሬ ድረስ ሰርታችኋል፣ የደረሳችሁ ይሆናላችሁ። እስከ ዛሬ ድረስ ምንም ምንም ለውጥ አላየንም። ሰርግ እየጠበቅን እናንተ ጭቅጭቅ ነው የምታመጡብን። እንዴ ሰርግ ሊሰረግበት ነው እየተሰራ ያለው። ረጋ በሉ ተባልን፣ ረጋ አልን እኛ። እንዴ ለሰርግ ዝግጅት እየተዘጋጀ ነው ተባለ። እሺ ብለን አፋችን ከፍተን ጠበቅን። የኛ ሰርግ ይመስል እልል። ሊጋቡ ነው፣ ሰርግ ሊሰርጉ ነው። የቤተሰብ ዝግጅት አለ ሲባል ጠበቅ። የለም ዋፍ፣ እንዴ እየተሰራ ያለው ለዛ ነው ተባለ። እሺ አፋችን እኛ ደግሞ አፋችን ከፍተን መጠበቃችን ኦኬ ብለን እስከዛሬ ድረስ ቆየን። እርጉዝና ተፈጠረ። እርጉዝም ሆና እንደዚህ አይነት ነገር ከከሌ ሄደች ከከሌ ወጣች ከከሌ ገባች። ቤተሰብ አትሸውዱ እናንተ። ከተቀረጸ በኋላ ቀጥታ ተያይዘው ራሳቸው ቤታቸው ነው የሚገቡት፣ ቀጥታ ማለት ነው። ከተዝናኑ ይዝናናሉ፣ ካልተዝናኑ ደግሞ ቤታቸው ገብተው የሚበሉት ይበላሉ፣ የሚጠጡት ይጠጣሉ። ቡና ቤት ሻይ ቤት ምናምን ይሄዱ ነው፣ እዛንተ የሚውሉት ነው። ያገባኝም እንዴ ለምን አገባኝ? መለከተኛል ጋይሳ አይመለከተኝም ግን አትሳደቡ። ሁለቱም አትሳደቡ። መጥፎ ስራ ሲሰሩ ሰርቶ ሲመጡ እዚህ ጋር ትክክል አይደላችሁም ብላችሁ ያስቆመሩ እየ ትክክል አይደለሽ፣ ወደ ራስሽ ተመለሽ። እንደውም እንደዚህ አይነት ርእስን ተቀብለሽ መስራት ራሱ የለብሽም። የምር ራስሽን እያሰደብሽ ነው። ደግሞ አለሌ የምትሏት ራሳቸው አለሌ የሆናችሁ ነው። እነሱ እየሰሩ ያሉት ስራ ነው። አምናችሁ ተቀበሉ። ለማንኛውም ሰላም ሁኑልኝ ቤተሰብ።